ጠቅላይ ሚኒስትር አብይ ፕሬዚዳንት ቭላዲሚር ፑቲን እና የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ግሮሲ ስለ ኒውክሌር እየተወያዩ በነበረበት ሰዓት ዩክሬን በሩሲያ የኒውክሌር ጣቢያ ላይ የፈጸመችው ጥቃት መነጋገሪያ ሆኗል። ፔንታገን ደግሞ ከስምንት መቶ በላይ የሚሆኑ ጄኔራልና ከፍተኛ መኮንኖቹን ለአስቸኳይ ስብሰባ መጥራቱ ድንጋጤን ፈጥሯል። ዶናልድ ትራምፕ የትኛውንም ሀገር ያለ ኮንግረሱ ፍቃድ እንዲመቱ የሚያስችል ረቂቅ ህግ ለኮንግረሱ በቀረበ ማግስት ይህ መሆኑ ከፍተኛ ውጥረት አስፈጥሯል። አሜሪካ በ30 ዓመታት ታሪኳ ሁሉንም የጦር ክፍል አዛዦች በአንድ ጊዜ በአንድ ቦታ ጠርታ አታውቅም ተብሏል። ከመከላከያ ሚኒስቴርነት ወደ ጦር ሚኒስቴርነት ስያሜውን የቀየረው ፔንታገን የትኛውን ጦርነት ሊያዋልድ ነው በሚለው ጉዳይ ላይ የተለያዩ መላምቶች እየተሰጡ ይገኛሉ። እስራኤልና ኢራንም እዚህ ግምት ውስጥ ገብተዋል። ይህ እንደተጠበቀ ሆኖ ዶናልድ ትራምፕ ለእስራኤል ያልተጠበቀ ማስጠንቀቂያ ሰጥተዋል። ቴላቪቭ ሁሉንም የፍልስጤም ግዛት መጠቅለል እንደማትችልም ቁርጡ ተነግሯታል። በሌላ በኩል ኢራን አገኘሁት ያለችውን የእስራኤል የኒውክሌር ሚስጥር በሰራችው ዶክመንታሪ ዘርግፈዋለች። የእስራኤል የኒውክሌር ሳይንቲስቶችን ስምና ዝርዝር መረጃ ከአስገራሚ ኦፕሬሽን በኋላ እጅ ያስገብቻለሁም ብላለች። ወደ ሩሲያና አሜሪካ ጉዳይ ስናመራ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 ጠቅላይ ሚኒስትር ዐቢይ ቭላድሚር ፑቲን እና የዓለም አቀፉ የአቶሚክ ኤጀንሲ ዳይሬክተር ራፋኤል ግሮሲ ሞስኮ በነበሩበትና ስለ ኒውክሌር በሚወያዩበት ሰዓት ነው ዩክሬን ጥቃት ፈጽማለች የተባለው። ዩክሬን የዓለም አቶሚክ ፎረም የተባለው መድረክ በሩሲያ ሞስኮ እየተካሄደ በነበረበት ሰዓት በኩርስክ ሁለት የኒውክሌር ኃይል ማመንጫ ላይ ጥቃት እንደፈጸመች ነው የታወቀው። ጥቃቱ በድሮን የተከናወነ ሲሆን የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ግሮሲ ሩሲያን በኒውክሌር ቴክኖሎጂ እያደነቁ በነበረበት ሰዓት ነው ጥቃቱ የተፈጸመው። በእርግጥ የተፈጸመው ጥቃት እዚህ ግባ የሚባል ጉዳት ባያስተናግድም በኒውክሌር ኃይል ማመንጫው ግድግዳ አካባቢ ጉዳት እንደደረሰ ታውቋል። መደበኛ ስራውን ግን የኒውክሌር ኃይል ማመንጫው ለመቀጠል የሚያስችል ሁኔታ ውስጥ በመገኘቱ ስራውን እንደቀጠለ ነው የታወቀው። የኩርስክ ግዛት ገዢ አሌክሳንደር ክሽቴን እንደተናገሩት የድሮን ጥቃቱ በአካባቢው ከተፈጸመ በኋላ በሰውም ሆነ በንብረት ላይ ከበድ ያለ ጉዳት አለመድረሱን አረጋግጠዋል። ዩክሬን ይህንን ጥቃት ልትፈጽም የቻለችው ሩሲያ በኒውክሌር ዙሪያ ከየትኛውም ሀገር ጋር እንዳትተባበር ለማድረግ መሰናክል ለመሆን ነውም ተብሏል። ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ በኢትዮጵያ እንዲገነባ ስምምነት ላይ መድረሳቸውም የሚታወቅ ነው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዳይሬክተሩ ራፋኤል ግሮሲ በኒውክሌር ቴክኖሎጂ ዙሪያ ሩሲያ ያደረገችው ያለው ነገር የሚደነቅ ነው፣ በዚህ ዘርፍ ፈርቀዳጅ ነች ቀዳሚ ነች እያሉ ሩሲያን ሲያሞካሹ ውለዋል። በጉባኤው የኒውክሌር ኃይል ማመንጫ በመገንባት እንዲሁም ደግሞ በኒውክሌር ኃይል የሚሰራ መርከብ በማምረት ሩሲያን የሚስተካከላት የለም ብለዋል ግሮሲ። ከአዲሱ የብሪክስ የልማት ባንክ ጋር በመተባበር በመሰል ዘርፍ ላይ ለሚሰማሩ ሰዎች ከፍተኛ ድጋፍ እንዲደረግ እሰራለሁ ብለዋል ግሮሲ የሩሲያ የኒውክሌር ተቋማትም በቪየና የሚደረገውን የዓለም አቀፉን የአቶሚክ ኃይል ኤጀንሲ ስብሰባ እንዲታደሙ ልዩ ግብዣ አቅርበውላቸዋል። ቭላዲሚር ፑቲንም ከተቋማችሁ ጋር በደንብ እንሰራለን፣ እርሶም የሚያደርጉትን ነገር እናከብራለን፣ እንደግፋለን ብለዋል። ግሮሲ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን እንደሚወዳደሩም ይታወቃል። ዩክሬን የሩሲያን የኒውክሌር ጣቢያዎች በመምታት 2022 ጦርነቱ ከተጀመረበት ጊዜ አንስቶ ተከታታይ ጥቃቶችን አሳይታለች። ሩሲያ ይህንን ጉዳይ የኒውክሌር ሽብርተኝነት ስትልም ትገልጸዋለች። ፍጹም ኃላፊነት በጎደለው መልኩ የኒውክሌር ጣቢያዎችን መምታት ተገቢ አይደለም የምትለው ሞስኮ ዓለም ግን በዚህ ጉዳይ ላይ ጆሮ ዳባ ለበስ ማለቱን አልወዳውም ትላለች። ግሮሲ ይህንን ጉዳይ ጠንቅቀው እንደሚያውቁም ሞስኮ እያሳወቀች ትገኛለች። በዛፖሪዣና በተለያዩ አካባቢዎች ተከታታይ ጥቃቶችን የፈጸመችው ኪየቭ በአውሮፓ ግዙፍ የሚባለውን የዛፖሪዣ የኒውክሌር ኃይል ማመንጫ መምታቷ ምን ያህል በኒውክሌር ሽብርተኝነት ውስጥ እንደተሰማራች ያሳያል ትላለች የፑቲኗ ሀገር ሩሲያ። በሌላ በኩል ራሱን ከመከላከያ ሚኒስቴርነት ወደ ጦር ሚኒስቴርነት የቀየረው ፔንታገን በመቶዎች የሚቆጠሩ የአሜሪካ ጀነራሎችን በአንድ ጊዜ አንድ ቦታ እፈልጋቸዋለሁ ብሎ አስቸኳይ ስብሰባ ጠርቷል። የአሜሪካው የጦር ሚኒስትር ፒታክሴት ናቸው፣ ይህንን ጥሪ በመቶዎች ለሚቆጠሩት ጀነራሎች ያደረሱት። ኳንቲኮ ቨርጂኒያ ውስጥ በሚገኘው የባህር ኃይል ማዘዣ የሚደረገው ስብሰባ በቀጣዩ ሳምንት ይካሄዳል። ታዲያ ከፓሲፊክ እስከ ምዕራብ እስያ እንዲሁም በተለያዩ ዓለሞች ተበትነው የሚገኙ የአሜሪካ ጀኔራሎች በቀጣዩ ሳምንት ጊዜያቸውን አብቃቅተውና አጣበው እንዲሰበሰቡ ትዕዛዝ ደርሷቸዋል ነው የተባለው። እንዲህ አይነት ነገር ሲደረግ ይህ ከሰላሳ ዓመታት በኋላ የመጀመሪያ ነው ያሉ ወታደራዊ አዛዦችም አሉ። ዶናልድ ትራምፕ ግን እንደው የወዳጅ ስብሰባ ነው፣ ከዚህ የዘለለ ነገር የለውም ቢሉም በበርካታ መገናኛ ብዙሃን ግን የተለያዩ ጉዳዮች እየተራገቡ ይገኛሉ። በመቶዎች የሚቆጠሩ ጀነራሎችን በአንድ ጊዜ ኑ ማለት ከጸጥታም ከተለያዩ ጉዳዮች አንጻር ተገቢ አይደለም፣ በኢሜል ማለቅ የሚችለውም በስልክ ጥሪና በቪዲዮ ግንኙነት ማብቃት የሚችለውም ጉዳይ በአንድ ጊዜ እንሰብሰብበት መባል የለበትም የሚሉ አስተያየት ሰጪዎችም አሉ። ሌሎች ደግሞ ጉዳዩ በቀጣይ ከሚፈጸም ጥቃት ወይም ደግሞ ተያያዥ የጦርነት ሀሳብ ጋር ሊገናኝ ይችላል ብለው የተረጎሙትም አሉ። ሌሎች ደግሞ በፔንታገን ውስጥ እየተካሄደ ካለው ሹምሽርና ሪፎርም ጋር ይያያዛል ባይ ናቸው። ፒታክሴት የመከላከያ ሚኒስትር ከሆኑ በኋላ የሀገሪቱ የመጨረሻው ወታደራዊ ኃላፊ የሆኑት ቻርልስ ብራውንን ጨምሮ የጦር አዛዦች እንደተነሱ ይታወቃል። የባህር ኃይል አዛዥ ሊሳ ፍራንኬቴም ከተነሱት ሰዎች መካከል ይገኙበታል። በጀኔራልነትና በአድሚራልነት ማዕረግ ላይ ያሉ ሰዎችን አሁን ካለው ቁጥር በታች ማድረግ ዓላማቸው ያደረጉት ፒታክሴት ከ20 በመቶ በላይ የሚሆኑ ጀነራሎችንና ሌሎች ከፍተኛ መኮንኖችንም እንቀንሳለን ብለው ትእዛዝ ማስተላለፋቸው ይታወሳል። አነስተኛ ቁጥር ያላቸው ጀነራሎች ውጤታማ ያደርጉናል የሚል እምነት ያላቸው የመከላከያ ሚኒስትሩ ፒት አክሴት ትኩረታቸውን በሀገር ውስጥም ለማድረግ እቅድ እንዳላቸው ታውቋል። በሀገር ቤት ያለውን ድህንነት ማስጠበቅ አለብን የሚለውን ትኩረት በቅርብ ጊዜ ውስጥ እንደ ፖሊሲ እያራመዱ እንደሚገኙም ታውቋል። ምናልባትም ተስፋፊ ናት በፓስፊክ አካባቢ ከፍተኛ ግስጋሴ እያደረገች ነው የተባለችው ቻይና ትኩረት ተነስቶላት በሀገር ቤት ጸጥታ ጉዳዮች ላይ ፔንታገን ትኩረት ሊያደርግ እንደሚችልም ተገምቷል። ወይም ደግሞ በቀጠናው ባሉ ወይም ደግሞ አሜሪካ አፍንጫ ስር ባሉ የላቲን አሜሪካ ሀገራት በተለይም እንደ ቬንዙዌላ ባሉት ላይ ትኩረት ሊደረግ እንደሚችል መላምት የሰጡም አሉ። አንድ ስማቸውን መግለጽ ያልፈለጉ የፔንታገን አመራር በ30 ዓመት ጊዜ ውስጥ አሜሪካን አገልግይ ያለው እንዲህ አይነት ነገር ግን ገጥሞኝ አያውቅም። ምናልባት ይህ ወደ ጦርነት ሊያመራን ይችላል ባይ ናቸው። ከ800 በላይ አዛዦች ተጠርተውበታል በተባለው በዚህ ስብሰባ ከአውሮፓ፣ ከምዕራብ እስያ፣ ከፓስፊክ አካባቢ ግዳጅ ላይ ያሉም የሌሉም በአስቸኳይ ፔንታገን እንድትመጡ ተብለዋል። ይህ ስብሰባ የተጠራው ለኮንግረሱ አንድ ረቂቅ ሕግ በቀረበ ማግስት ነው። ይህ ረቂቅ ሕግ ዶናልድ ትራምፕ እንደ ፕሬዝዳንት የፕሬዝዳንታዊ ስልጣናቸውን ተጠቅመው በየትኛውም ሀገር ላይ ጦርነት እንዲያውጁ ወይም የጦር ጥቃት እንዲፈጽሙ የሚያስችል እንደሆነም ታውቋል። ይህ ሕግ ከዚህ ቀደም በጆርጅ ቡሽ ዘመን የነበረ ሲሆን ጆርጅ ቡሽ በ2003 እንደ አውሮፓውያን አቆጣጠር ኢራቅን እንዲወሩ እንዲሁም በአፍጋኒስታንና በሌሎች አካባቢዎች ሽብርተኞች አሉ በሚባሉባቸው ስፍራዎች ሁሉ ወታደራዊ ጥቃቶች እንዲፈጸሙ ለፕሬዚዳንቱ ልዩ ስልጣን መሰጠቱ የሚታወስ ነው። ትራምፕም አሁን ይህንን ስልጣን እፈልገዋለሁ ብለዋል። ይህንን ስልጣን ፈለግኩት ያሉት ደግሞ ቬንዙዌላን ጨምሮ በአካባቢው የሚገኙ የአደንዛዥ እጽ ነጋዴዎችን ለማደን እንዲመቸን ነው የሚል ምክንያት ተሰጥቶበታል። የአደንዛዥ እጽ ነጋዴዎች ባሉበት ይመቱ፣ በየትኛውም ሀገር ቢሸሸጉ አሜሪካ ግዴላትም፣ ተመታቸዋለች ተመታችኋለች የሚል ይዘት ያለው ረቂቅ ህጉ ከጸደቀ ለትራምፕ ልዩ ስልጣን እንደሚሰጥ ይጠብቃል። ሌሎች ደግሞ የጀነራሎቹን ስብሰባ ኢራንና እስራኤል በቅርብ ጊዜ ውስጥ ሊገቡበት ከሚችሉት ግጭት ጋር ያያይዙታል። እስከ ታህሳስ ወር ባለው ጊዜ እስራኤል ኢራንን ልታጠቃ ትችላለች፣ ኢራንም ምላሽ መስጠቱ አይቀርም። ስለዚህ ነው አሜሪካ እንዲህ አይነቱ ውጥረት ውስጥ የገባችው የሚሉም አልታጡም። በሌላ በኩል ዶናልድ ትራምፕ እስራኤልን አስጠንቅቀዋል። ዌስት ባንክን መጠቅለል አትጂም፣ ተብላለች ቴል አቪቭ። ከኔታንያሁ ጋር ውይይት እንደሚያደርጉ የሚጠበቁት ዶናልድ ትራምፕ እስራኤል ዌስት ባንክን መጠቅለል የለባትም፣ አትችልም፣ የሚሆን ነገር አይደለም ብለዋል። ፈረንሳይ፣ ብሪታንያና ሌሎች የምዕራብ ሀገራት ለፍልስጤም እውቅና መስጠታቸውን ተከትሎ እስራኤል እንደውም ይለይለት ብዬ ዌስት ባንክን እጠቀልላለሁ የሚል ማስፈራሪያ እያቀረበች እንደምትገኝ ታውቋል። ትራምፕ ግን ይህ አይሆንም፣ ዌስት ባንክ አትጠቀለልም፣ እኔም ይህንን አልፈቅድም፣ አይሆንም ሲሉ እቅጩን ተናግረዋል። በሌላ በኩል ኢራን የእስራኤልን የኒውክሌር ሳይንቲስቶች ሚስጥር በእጅ አስገብቻለሁ ብላ በአዲስ ዶክመንታሪ ጉዳዩን ዘርግፈዋለች። የኢራን የብሔራዊ ቴሌቪዥን ጣቢያ ያስተላለፈው ይህ ዶክመንታሪ የእስራኤል የኒውክሌር ሳይንቲስቶች ስምና ዝርዝር መረጃ በቴራን እጅ እንደገባ ያሳያል። የኢራኑ የደህንነት ሚኒስትር ኢስማኤል ካቲብም ይህንን ኦፕሬሽን ለረጅም ጊዜ ሲያከናውኑት እንደነበር እና 189 የሚሆኑ የኒውክሌርና ወታደራዊ ሳይንቲስቶቻቸውን ስምና ምንነት በደንብ አውቀናል ብለዋል። የእስራኤል የኒውክሌርና የጦር መሳሪያ መረጃዎችን በተመለከተ ዝርዝር ጉዳይ እጃችን ገብቷል ነው ያለችው ቴህራን። ይህንን ማንም አይደርስበትም ተብሎ ተገምቶ የነበረን መረጃ ከራሳቸው ከእስራኤሎች ጋር በመተባበር እጃችን ገብተዋል ነው ያለችው፣ ሀገረ ኢራን በተለይ ኔታንያሁን የሚጠሉ የእስራኤልን የጦር ፖሊሲ የማይወዱ ሰዎች ለመረጃው መምጣት ከፍተኛ አስተዋጽኦ እንደነበራቸው የደህንነት ሚኒስትሩ ኢስማኤል ካቲብ ተናግረዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዳይሬክተር የሆኑት ራፋኤል ግሮሲን ጨምሮ የተለያዩ ከኒውክሌር ጋር በተገናኘ ስልጣን ያላቸው ኃላፊነት ያላቸውን ሰዎች መረጃቸውን በሚገባ አግኝቻለሁ ብላለች ኢራን። አሜሪካና እስራኤል በአቶሚክ ኃይል ኤጀንሲ ላይ የሚያደርጉትንም ተጽዕኖ በተመለከተ ዝርዝር ዳታ እጄ ላይ ያለ ነው ያለችው የአያቶላ ውሃ ሀገር ኢራን ሀገር ኢራን። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያን ከእንግዲህ የወረቀት ላይ ነብርነች ብዬ አልገልጻትም ብለዋል። ሩሲያ የወረቀት ላይ ነብርነች፣ ዩክሬን ሩሲያን ድል ማድረግ ትችላለች የሚል አስተያየት በሰጡ በሁለት ቀናት ውስጥ ትራምፕ አቋማቸውን ቀይረው ሩሲያን ከእንግዲህ የወረቀት ላይ ነብርነች አልልም፣ ይህንን አባባል ለየትኛውም ሀገር አልጠቀምም ብለዋል። ነገር ግን የሩሲያ ጦር ሶስት ዓመት ከመንፈቅ ከተዋጋ በኋላም ቢሆን ዩክሬንን አላሸነፈም፣ ይህ ሊታወቅ ይገባል ባይ ናቸው። እንደሚያስቡት ብዙ ቦታዎችን አልጠቀለሉም ያሉት ትራምፕ አሁንም ዩክሬን ግዛቶቿን ማስመለስ የምትችልበት እድል እንዳለ ተናግረዋል። ሩሲያ ደግሞ 4700 ስኩዌር ኪሎ ሜትር ደርሷል ከዩክሬን የወሰድኩት መሬት፣ 25 አካባቢዎችንም ከኪየቭ አጽድቻለሁ ብላ መግለጫ ሰጥታበታለች። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ እኛ የምንመሰለው በድብ እንጂ በነብር አይደለም፣ ነገር ግን የወረቀት ላይ ድብ ሳንሆን እውነተኛው ድብ ነን ማለታቸውና ለትራምፕ ምላሽ መስጠታቸው ይታወሳል። የሩሲያ ኢኮኖሚ እየሞተ ነው ያሉት ዶናልድ ትራምፕ በሩሲያ በኩል የተሰጣቸው ምላሽ ደግሞ ሌላኛውን መንገድ ያሳያል። 25 በመቶ በዚህ በ2025 ዓ ም እናድጋለን ብላለች ሞስኮ። ኒውዮርክ ፖስት ደግሞ እንደዘገበው ትራምፕ የወረቀት ላይ ነብርነሽ ብለው ሩሲያን መቆጣት የፈለጉት ምናልባት የሩሲያ መንግስት ደንግጦ ወደ ድርድር እንዲመለስና አሜሪካ በግጭቱ ላይ ገብታ የምትገፋበት ከሆነ አያዋጣንም ብሎ ወደኋላ እንዲያፈገፍግ እንደሆነ ዘግቧል። በአላስካ የሩሲያውን መሪ ጠርተው መልካም ነገሮችን ተለዋውጠው የተለያዩት ትራምፕ በአጭር ጊዜ ውስጥ እንዲህ አይነት ያቋም ለውጥ ያሳያሉ ተብሎ ባይጠበቅም ሩሲያን ወደ ድርድር ጠረጴዛው ለመሳብ ግን እንደ አማራጭ ወስደውታል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።